እንኳን ደህና መታችሁ። በዛሬው ውይይታችን በኢትዮጵያ የሀብት ክፍፍል ጉዳይ ላይ እናተኩራለን። በተለይም ደግሞ በጋራ ገቢዎችና ድጎማዎች ዙሪያ ያሉትን ያ ለውጦችና ትግዳሮች እንመለከታለን። ዋናው መነሻችን የፌዴሬሽን ምክር ቤት አፈ ጉባኤ በቅርጉ እያነሷቸው ነጥቦች ናቸው። እስኪ ይሄ ስርዓት እንዴት እየሰራ ነው ምንስ ትኩረት ይፈልጋል የሚለውን እንፈትሽ። በጣም ጥሩ ሐሳብ ነው። ይሄ ውይይት እኮ በቀጥታ የሚነካው የሀገራችንን የፊስካል ፌዴራሊዝም አተጋባበር ነው። ማለቴ ያው በፌዴራል እና በክልል መንግሥታት መካከል ገቢ እንዴት ይሰበስባል፣ ሀብትስ እንዴት ይከፋፈላል የሚለውን መርህ ማለት ነው። እና ይሄን ነው እንግዲህ ሕገ መንግሥቱ ላይ የተቀመጡት የፍትሐዊነት፣ የግልጸኝነት፣ የተጠያቂነት መርሆች እንዴት እየተተገበሩ እንደሆነ ምናየው። እሺ መልካም። እንግዲያው እስኪ ከአውነጣ ነገር እንሳ ካልን አፈጉባኤው አንድ መሻሻል ጠቅሷል። ይሄ በገቢዎች ሚኒስቴር ስር ያለው የጋራ ገቢ ማከፋፈያ ቀመር ማስተካከያ ሲደረግበት በክልሎች ድርሻ ላይ ለውጥ አምጥቷል ብሏል። ምክር ቤቱም ክትትል እያደረገ ነው ተብሏል። ይህ ምን ያህል ትልቅ ነገር ነው? ኦ በጣም በጣም አስፈላጊ ነው። ምክንያቱም ይሄ ቀመር እኮ በቀጥታ የክልሎችን መሠረታዊ አገልግሎት የመሥረት አቅም ነው የሚወስነው። ስለዚህ ቀመሮ ሲሻሻል የክልሎቻችን ትክክለኛ የፋይናንስ ፍላጎት በተሻለ ሁኔታ ያገናዝባል ማለት ነው። ያ ደግሞ ፍትሐዊነትን በማሳደግ ረገድ አንድ እርምጃ ወደፊት ነው፣ ምንም እንኳን ዝርዝሩ ባይቀርም። እውነት ነው፣ ይህ ጥሩ ዜና ነው ግን ወደ ሌላኛው አቅጣጫ ስንዞር ውስን ዓላማ ያላቸው ድጎማዎች የሚባሉት ላይ ስዕሉ የተለየ ነው ይመስለው። ምንድናቸው እነዚህ ድጎማዎች ለምንስ ነው የሚሰጡት እ ውስን ዓላማ አላቸው ድጎማዎች ማለት ያው ፌዴራል መንግሥት ለክልሎች ገንዘብ ሲሰጥ ይሄ ለትምህርት ብቻ ይዋል፣ ይሄ ለጤና ብቻ ብሎ የለይቶ የሚሰጠው ነው። ለምሳሌ ለትምህርት ጥራት፣ ለመንገድ፣ ለጤና፣ ለተለዩ ዘርፎች ወይም ፕሮጀክቶች ማለት ነው ዋናው ዓላማውም በሀገሪቱ ውስጥ ባሉ ክልሎች መካከል ያለውን የልማት ልዩነት ለማጥበብ እና ሁሉም ዜጋ ተመጣጣኝ ዕድል እንዲያገኝ ነው። በወረቀት ደረጃ እሺ። ግን ችግሩ ያለው አፈጻጸሙ ላይ ነው ማለት ነው። አፈ ጉባኤው እንዳሉት ትግባሩ ላይ ልክ ነህ። ትግባሩ ላይ ትልቅ ክፍተት አለ። በተለይ ሀብቱ ማለቴ ገንዘቡ እንዴትና በምን መስፈርት እንደተላለፈ ግልጽ አይደለም። በዛ ላይ ደግሞ በአጠቃቀሙ ዙሪያ ተጠያቂነትና የባለ ድርሻ አካላት ተሳትፎ በጣም ዝቅተኛ ነው የሚለው ነገር በተደጋጋሚ ተነስቷል። ይሄ የግልጸኝነት መጓደል የሚፈጥረው ተጽዕኖ ቀላል አይሆንም። አይበል በፍጹም፣ በጣም ከባድ ነው። ምክንያቱም ግልጸኝነት ከሌለ እኮ ክልሎች ገንዘቡ ከየት እንደመጣ፣ በምን መስፈርት እንደተሰጣቸው፣ ምን እንዲሰሩበት እንደሚጠበቅ በደንብ አያውቁም። ይሄ ደግሞ ያው እቅድ ለማውጣት ገንዘቡን በአግባቡን ለመጠቀም፣ ውጤትን ለመለካት በጣም አስቸጋሪ ያደርገዋል። ሌላው ቀርቶ ገንዘቡ ለተባለው ዓላማ ዋለ ወይ የሚለውን ማረጋገጥ ስለማይቻል ለሙስናና ብክነት በር ይከፍታል። በጣም ያሳስባል። ታዲያ እነዚህን ችግሮች ለመፍታት የተደረገ ሙከራ አለ? አዎ አፈ ጉባኤው እንደ ጠቀሱት የፌዴሬሽን ምክር ቤት የዳሰሳ ጥናት አካሂደዋል። የጥናቱ ዋና ዓላማም ይሄ የሀብት ሽግግር ከሕገ መንግሥቱና ከሌሎች ሕጎች ጋር ተጣጥሟል ወይ፣ ፍትሐዊነት፣ ግልጽኝነት፣ ተጠያቂነት፣ አሳታፊነት ምን ያህል ነው የሚሉትን መገምገም ነው። እናም የጥናቱ ውጤት ክፍተቶቹን በደንብ ለይቶ ያሳያል። በመንግስት እርከኖቹም መግባባት ለመፍጠርና የተሻለ ስርዓት ለመዘርጋት ይጠቅማል የሚል እምነት አለ። ይህ ማለት እንግዲህ ክልሎችም ዝም ብለው ገንዘቡን ከመቀበል አልፈው ገንዘቡ ከየት ነው የመጣው? በማን ነው የተሰጠው? መስፈርቱ ምንድን ነው? አጠቃቀሙስ እንዴት ነው ክትትል የሚደረገው ብሎ መጠየቅ አለባቸው ማለት ነው። በትክክል ኃላፊነቱ የሁለቶች ነው፣ የሁለቱም ወገን ነው። ክልሎች ገንዘቡን በአግባቡ የመጠቀምና የማስተዳደር ግዴታ እንዳለባቸው ሁኑ። የፌዴራል ተቋማትም የሚሰጡ ድጎማ ግልጽ በሆነ መረጃ መስፈርትና አሰራር ላይ መመስረቱን ማረጋገጥ አለባቸው። ይሄ እንደ በጎ ፈቃድ ሳይሆን የሕግና የስርዓት ጉዳይ ነው። ግልጽ ነው። ሌላው በጣም ትልቅ ፈተና መስሎ የታየኝ ከማድን ዘርፍ የሚገኘው ገቢ በተለይ የሮያሊቲ ክፍል ጉዳይ ነው። መጀመሪያ ሮያሊቲ ምንድን ነው? ችግሩስ ምንድን ነው የተባለው። እሺ ሮያሊቲ ማለት በቀላሉ ማዕደን የሚያወጡ ኩባንያዎች ካወጡት ማዕደን ዋጋ ላይ የተወሰነ መቶኛ ያው እንደ ክፍያ ለመንግስት የሚሰጡት ነው። የሀብቱ ባለቤት ስለሆነ ማለት ነው። ችግሩ የተባለው በተለይ ከትላላቅ ኩባንያዎች የሚሰበሰበው የሮያሊቲ ገቢ ለሚመለከታቸው ክልሎች እና በተለይ ደግሞ ማዕደኑ ለሚወጣባቸው ወረዳዎችና ቀበሌዎች መከፈል ያለበት ድርሻ በአግባቡ እየተላለፈ አይደለም፣ አይደርስም የሚል ነው እና የማዕደን ሚኒስቴርም ሆነ ክልሎች ለጉዳዩ ትኩረት አልሰጡትም። አሰባሰቡም፣ ክፍፍሉም ላይ ትልቅ የግልጸኝነትና ተጠያቂነት ችግር እንዳለ ነው የተጠቀሰው። ይህ በጣም አሳሳቢ ነው። ማዕደን የሚያወጡባቸው አካባቢዎች እኮ ብዙ ጊዜ ከፍተኛ የሆነ የአካባቢ ተጽዕኖ ይደርሱባቸዋል። ከሀብቱ ተጠቃሚ መሆን ሲገባቸው ድርሻቸው ካልደረሰ እንዴት ነው ነገሩ? መፍትሄስ ምን ተባለ? አዎ በጣም አሳሳቢ ነው። መፍትሄው እንግዲህ የማዕደን ሚኒስቴርና ክልሎች በቅንጅት መስራት አለባቸው። ጠንካራ የሆነ የክትትልና ቁጥጥር ስርዓት መዘርጋት ይሄም ግልጽ መመሪያ ማውጣት፣ ኦዲት ማድረግ፣ መረጃ ለህዝብ ተደራሽ ማድረግን ይጨምራል። በተለይ የታችኛው እርከኖች ድርሻቸው በትክክል መድረሱን ማረጋገጥ ቁልፍ ነው። እሺ እንግዲህ ለማጠቃለል ያህል በጋራ ገቢ ቀመሩ በኩል መሻሻሎች መኖራቸው ጥሩ ሆኖ ሳለ በነዚህ በውስን ዓላማ ድጎማዎችና በማዕደን ሮያሊቲ ገቢ ክፍፍል ላይ ግን አሁንም ትልልቅ ግልጸኝነትና ተጠያቂነት ክፍተቶች እንዳሉ ነው የምንረዳው። እና ተጠያቂነት ያለበት የሀብት ክፍፍል ለመልካም አስተዳደር እና ለልማት ምን ያህል ወሳኝ እንደሆነ ነው። ያው ክፍተቶቹን ለመድፈን የተቀናጀ ጥረት ይግድ ይላል። ለመዝጊያ ያህል አንድ ጥያቄ ላንሳ። በተለይ እነዚህ በድጎማና በማዕድን ገቢዎች ላይ የሚታዩ የግልጸኝነትና ተጠያቂነት ክፍተቶችን ስናይ ለልማትና ለማህበረሰብ ተብሎ የሚመደበው ሀብት በትክክል ያንን ገንዘብ ሊጠቀምበት ወደሚችለው ዝቅተኛው የአስተዳደር እርከን እና ማህበረሰብ መድረሱን እና ለተባለው ዓላማ መዋሉን ለማረጋገጥ ከዚህ ከዳሰሳ ጥናት ባለፈ ምን አይነት ተጨባጭ የዕለት ተዕለት የአሰራርና የቁጥጥር ዘዴዎች ሊኖሩ ይገባል ብለሽ ታስቢያለሽ? ይሄ ሁላችንም ልናስብበት የሚገባ ጉዳይ ይመስለኛል።